ኤፍራታና ማህሌት በተቀመጡበት እንግዲህ ያላሰቡት ነገር ገጠማቸው። እንግዲህ አንዱ በር ከፍቶ በመግባት እንግዲህ ምንድን ነው ማህሌት ሊገሉን ነው ትላለች ኤፍራት። ማን ነህ አንተ? ምንድን ነው ከኛ የምትፈልገው? ውጣልን፣ እንዳትነካን ትላለች ማህሌት። እንግዲህ እኔ አልወጣም በፍጹም በማለት እንግዲህ ኤፍራታን ጎትቶ ለማውጣት ሲሞክር ልቀቀኝ፣ ልቀቀኝ የጮኋለው ልቀቀን መሀሌትም እንግዲህ ደውላ ማህሌት አድኝኝ፣ አድኝኝ እህቴ ልቀቃት ትላለች ማህሌት። እኛ ከእኛ ምንድን ነው የምትፈልገው? ልቀቃት አንተ ማልጎ ነው በማለት ሄሎ፣ ካሌብ፣ ካሌብ፣ ሄሎ። እህቴ ብቻ አስለቅቅልኝ እንጂ ችግር የለውም ዝና የት እንዳል ካሌብ፣ እባክህ ዝና ኬት እንፈልገን እና እናመጣዋለን። የፍራታን አትውሰዳት ካሌብ። እህትሽ ካዲናት ወንድሜ እሱኑ እሷና ታሳልፋ ለጥሎቶቻችን የሰጠች ስለዚህ አውቃለሁ አውቃለሁ ሁሉም ነገር እኔ ያስተካክላለሁ፣ ትላለች ማህሌት። እውነቴ ነው ካሌብ፣ እውነቴን ነው። እኔ የምታለል ሰው አይደለሁም። ማህሌት አንቺም ራሱ አላወቅሽኝ። እኔ ጋር ቀጥታ ስልክ መደወልሽ ራሱ ኅፍረት ነው። ስለዚህ እኔ ካሊብ በፍጹም ማህሌት አታቂኝም ማለት ነው በማለት እንግዲህ እኔ ሁሉም ነገር አስተካክላለሁ አንድ እድል ስጠኝ፣ በማለት እንግዲህ ትማጸነዋለች። ካሌብ ግን እኔ በፍጹም ካሌብን አታውቂውም አንቺ ራሱ እኔ ላይ መደወልሽ በጣም ድፍረትና በጣም ቅሌት ነው፣ በማለት እንግዲህ መልሶላታል። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ በቅንነት እና በመልካምነት ላይክ ሼር ሰብስክራይብ በማረግ ቤተሰባቸው አድርጎን ሀሳብ አስተያየታቸው አይለየን ኢትዮጵያ ሀገራችን ሰላም ያርግልን። ማለት ነው እንግዲህ በጣም እንግዲህ የሚያሳዝን እንግዲህ ክፍል ምሳሌ ዘጠና ይዘን መጥተናል። እንግዲህ በጣም እንግዲህ አሳዛኝ እንግዲህ ማህሌት ካሌብ ላይ ደውላ ብትማጸነውም ካሌብ በፍጹም አንቺ ሰው አታቂኝ ማለት ነው፣ እህትሽ ኤፍራታ በጣም ካዲ ሰው ናት። እኛ ወንድማችን ለጠላት አሳልፋ ሰጥታለች። ስለዚህ እኔ በፍጹም ኤፍራታን አለቃትም፣ አንቺም እራሱ እኔን ስለማታቂኝ ነው፣ በማለት እንግዲህ ካሌብ እሷ መረበናት ተረዳኝ። አሁን እየገባት ነው፣ አሁን እየገባት ነው፣ ተረዳት አስጨንቋት ነው። አንድ እቅዳችን ስለ አልተሳካ ነው ለእናንተ አንድ እድል እሰጣለሁ ይላል ካሌብ። ነገ በዚህ ሰዓት ዝና እኔ እጅ ላይ ካልገባ ለሁለታችሁ መጨረሻ ታዩታላችሁ፣ መጨረሻ ነው በማለት ካሌብም እንግዲህ ስልኩን ይዘጋል። ማህሌት በጣም ተደናግጣለች። እንግዲህ ነገ በዚህ ሰዓት ዝና እጅ ላይ ካልገባ የኤፍራታ እና የማህሌት ጣፋንታ ምን እንደሆነ ነገ እንግዲህ በሂደት የምታዩ ይሆናል። በማለት እንግዲህ ያጠናቀቃል ካሌብ ማለት ነው። እንግዲህ እሷም ተደናግጣለች ማህሌት። እኔ በእሷ ጦስ እኔ እንዴ ተገባለሁ? ያጠፋች ኤፍራታ ናት፣ እኔ ምን አጠፋሁኝ? ብትልም አይ በፍጹም እኔ ያልሰማሽም በማለት ስለዚህ እሷ ናት እዚህ ጣጣ ውስጥ የከተተችው እሷም ኤፍራታ ትባላለች እያንዳንዱ ሁሉም ነገር እኔ ደርሶኛል ብሎ ካሌብ እንግዲህ ያለው ነገር በስልክ እንግዲህ ተለዋውጠዋል ማለት ነው ከማህሌት ጋር ማህሌት በጣም ግራ ተጋብታለች እንግዲህ ኤፍራታን በጣም ደንግጣለች ማለት ነው ምን ዋጋ አለው ምን ዋጋ አለው መጀመሪያ እንግዲህ እንግዲህ ከፍተኛ ብር እሰጥሻለሁ ብሏት ያው መቼም ብር ካገኘ ያው ብር በጣም በእርግጥ ብር የሚጠላ የለም እንግዲህ ኤፍራታ ይሄ ይመጣብኛል አላለችም ነበረ፣ ግን አልቀረላትም። ዞሮ ዞሮ ማለት ነው አልቀረላትም። እንግዲህ አልቀረላትም ብዙ ነገር ይጠብቃታል ማለት ነው። እስትም እንግዲህ ምሳሌ በተኛችበት ያው የት እንደገባች ጠፋችባት። ወይኔ የምሳሌ ምሳሌ እያለች መድብል ቤቱ ጠቅላላ ፈትሻ፣ ያለው የለም። የሳሎኑን በር ክፍት ነው፣ የት ትሄዳለች ብለሽ ነው? በደንብ ፈልጊያት። መጸዳጃ ቤት ልትኖር ትችላለች። ው ቅድስት በጣም አስተነገጥሽኝ። ወይም መጸዳጃ ቤት ትኖራለች ሲላትም፣ አይ ቅድስት በሩ ራሱ ክፍት ነው ያገኘሁት ትላለች። ቅድስት እንግዲህ ምሳሌ እንግዲህ ቤት ውስጥ ምን እንደነካትና ማን ይዟት እንደሄድ አልታወቀም ማለት ነው። ማን እንግዲህ ቅድስት ክፍሉ ምንም የቀራት ነገር የለም ቅድስት በጣም በድንጋጤ ተውጣለች ማለት ነው። እንግዲህ በጣም ደንግጣለች ማለት ነው። መድብልም ኧረ አንቺ አስተነገድሽኝ ተረጋጊ፣ እስኪ ቆይ ቀስ ብለን ትፈለጋለች በማለት እሱም መልሶ እንግዲህ ወደ መኝታ ቤቱ መድብል መድብል ብላ ገብታ እንግዲህ በተኛበት ነበረ ኧረ በጣም አስተነገድሽኝ በማለት እሱም መልሶ እዛው ይተኛል ማለት ነው እና እንግዲህ ምሳሌ እንግዲህ ማን ይዟት እንደወጣና የውጭ ብር እራሱ ክፍት ነው የሳላው የሳሎኑ በረራሱ ክፍት ነው ያገኘሁት፣ ስትለውም እሱ በእንቅልፍ ልቡ ይሁን አላውቅም፣ ምንም ነገር ትኩረት አልሰጠውም ማለት ነው። መድብል እንግዲህ ቆይ ተረጋጊ፣ እንፈልጋታለን፣ አይዞሽ፣ ደግሞ ወይ ልትጫወት ሄዳም ሊሆን ይችላል፣ አደንግጪም፣ ቅድስ ተረራስሽ፣ ተረጋጊ በማለት እንግዲህ፣ ቅድስ ግን ምንም ነገር ልትረጋጋ አልቻለችም ማለት ነው። ወይኔ ጉዴ ፈላ! ወይኔ ጉዴ ፈላ! እኔ ምን አባት ይሻለኛል ተላይ ቅድስት እያለቀሰች ልጅ መድብልም ግራ ተጋብተዋል። ማ የአደራ ልጅ ያስፈላዋት እኔ አሁን ምን ማድረግ አለብን? እረ እንፈልጋት በማለት ቅድስት በጣም ተጨናንቃለች ማለት መድብል ቅድስት ተረጋጊ፣ የምነካሽ እስቲ ዝም በይ፣ ተረጋጊ በማለት እሱን ግራ ተጋብተዋል ማለት ነው። እንደ ግራ ተጋብተዋል እንግዲህ ምንድን ነው ቅድስት ምን ሆነሽ ነው ለምንድን ነው የምታለቅሽው ምሳሌ ምን ሆነሽ ነው ምን ሆና ነው ምሳሌ ተረጋጊ ተረጋጊ በማለት እንግዲህ እንድትረጋጋ እሱም በጣም ደንግጧል ያው እሷ በእንቅልፉ ስለቀሰቀሰችው ይመስለኛል ተረጋጊ በቃ ተረጋጊ እኛ አለን በቃ ይሄን አክልም ደግሞ አትጨናነቂ እራትሽን ጠብቂ። ቆይ እስቲ እሺ የት ሄዳ ነው? የት ስንፈልጋት? መድብል እኔ እኮ ያደራ ልጄ ናት ብሩክ ያደራ ብሎኝ ነው። ቆይ ተረጋጊ እኮ ለማንኛውም ተረጋጊ በቃ በማለት እንግዲህ እዛው ጠብቂኝ፣ ልብሴ ቀይር የለው ጠያልኩሽ ነው ቅዱስ ተራስሽን አረጋጊ በእናትሽ እያለ እሷ በጣም ደንግጣለች። እና እንግዲህ በጣም የሚያሳዝን ነገር ነው ቤት ውስጥ እንግዲህ ምሳሌ እንግዲህ ቤት ውስጥ ቤት ውስጥ እንግዲህ ማንን ገብቶ እንደ ሰው እራት አይታወቅም። ይሄው በሮ ራሱ ክፍት ነው ያገኘው። ተረጋጊ እስቲ ቅድስት ተረጋጊ እያለ አፍጥኖ ቶሎ ብለ ጃኬቴ የዛ ካለ እስቲ ፈልጊ ፈልጊው፣ ቅድስት ጃኬቴ የፈልጊ በማለት በማለት እሺ ክችን ላይ ለስቲ ጃኬት እና ጫማ ይፈልጊ። አረ መድብል ምንም ነገር የለም፣ ያንተም ጃኬትም ጫማም ጠፍተዋል። በቃ ተይዋ አግኝቸዋለሁ በቃ ራስሽን ግን አረጋጊ ይላታል። ጫማውንም አግኝቸዋለሁ በቃ ተረጋጊ ቅድስት ራስሽን እንደዚህ አታጨናንቂ በማለት እሷ ግን ያው በቃ ያደራ ልጄ ናት። አሁን ምን ብዬ ነው ማውራውስ? ምን ብዬ ነው ስ መጣሁ እዚህ ጠብቂኝ በማለት እንግዲህ መድብልም እንግዲህ ሮጦ ይሄዳና አረኔ እመጣለሁ በማለት እንግዲህ እሷም እንግዲህ ሮጣ ተከትላ ወጥታለች፣ ቅድስት ማለት ነው። እና በጣም ያሳዝናል። ቤተሰቦቼ እንግዲህ ቅድስት ማን እንደ ቤት ውስጥ ገብቶ በተኛችበት ማን ይዟት እንደጠፋ ይታወቅ ማለት ነው እንጂ ማህሌት እና ደግሞ ማህሌት እና ደግሞ ኤፍራታ እንግዲህ እነሱ ሊሆኑ ይችላሉ። እንግዲህ ከካሌብ ጋር እንግዲህ አብሮ ተቀናጅቶም አይቶም እንግዲህ ያው በጣም የሚያሳዝን ነገር ነው ማለት ነው። ዝና ስለተያዘባቸው ካሌብ ደግሞ እንግዲህ የዝና ቀኝ እጁ ነው ማለት ነው እንግዲህ በዛ የመጣ ይሆናል። እንግዲህ እሺ አሁን ምንድን ነው የምናደርገው? ትላልች ኤፍራታ ምን እናደርግ? ምን ማድረግ አለብን? መሀሌት እስቲ እባክሽ ዝም አትበይኝ። አንቺ የራሱ ዝም ለምን ዝም አትይም? እኔ ምን አቅልሻለሁ? በማለት እንግዲህ ማህሌትም እንግዲህ ኤፍራታ ላይ በጣም ጨዋ አባታለች ማለት ጨንቆኝ እኮ ነው ቆይ ምን ላደርግ ዝም በያልኩሽ ዝም ዝም በያልኩሽ በአንቺ የመጣ ነው ምክኛን ምክኛት ነው እኔ መዳ ውስጥ የከተትሽኝ ስለዚህ ዝናን መሰለ ሰው አሳልፈ ይሰጥተሻል መፈጠርሽን ትጠያለሽ ኤፍራታ በማለት ማህሌት በቁጣና በንዴት ይገሉሻል እኔ የሚጨንቀኝ ይመስልሻል ትናንት ባደረግኩት ራሱ እራሱ ይጸጽተኛል። ይገሉሻል። አሁን እኔ ምንም የለሁበትም አያገባኝም። ይፍራታ በአንቺ መጣን ሄዳ ውስጥ ገባሁኝ። አሁን ተጋግዘን ዝና ያለበት ዝና ያለበት እናፈላልግ። እኔ በፍጹም ከአንቺ ጎና አልሆንም ትላለች። ይፍራታ እና ዝና በመፈለግ አታገዥኝም? አ አዎ ተዩ በቃ እኔ መተዋሉ መ እኔ ሞት ያስፈራኝም መጥቶ ይግደሉኝ በቃ። በጣም ጥሩ ድፍረትሽ ደግሞ ብሶብሻል። ደግሞ በተለይ ዝና ከታሰረ ጀምሮ ምንም አልተቻልሽም። ስለዚህ ማህሌት ከኔ ጋር ናት ብለሽ አስበሽ እንዳይሆን ሞትሽ ጠብቂው፣ እንደሆነ ምንም ነገር የለሁበትም በማለት እንግዲህ በተኛችበት ማህሌትም ከፈለጉ መጥቶ ይግደሉሽ፣ እኔ የለሁበትም። ምን ምን አገባኝ እኔ ከአሁን በኋላ ከአንቺ ጋር ማልተባበርም በማለት እንግዲህ ጥላት ወጥታለች ማለት ነው። እስካሁንም ድረስ ከአንቺ ጋር የተባበርኩትም ይቆጨኛል። ስለዚህ እኔ ምንም ማቀው ጉዳይ የለኝ ምን አገባኝ? ለምን መጥቶ አይገሉሽም በማለት እንግዲህ እንግዲህ ዝና እዛው እንግዲህ ስንት ቀን ሆነ? አሁን እንግዲህ ቀናት አስቆጥረዋል። እዛው እንደታሰር እንግዲህ መድብል እንግዲህ እንግዲህ መድብልና ቅድስት፣ እባክ እባክ፣ ምሳሌን መልስልኝ እባክ በማለት እግሩ ላይ በመውደቅ ቅድስትም እንግዲህ ያው እሱ እንደሆነ ዝና እባክህ፣ እባክህ፣ እባክህ ቅድስትን እባክህ ምሳሌን መልስልኝ በማለት እንግዲህ በጣም ተደ ልጄን መልስልኝ እባክህ፣ የአደራ ልጄ ናት ዝና እባክህ በማለት እሱም እንግዲህ ይሳለቅባታል። እየሳቀ ማለ በጣም ደስ ብሎታል። እሷ እግሩ ላይ ስትደፋ ማለት ነው። እረዝና እባክህ ብትለውም ምንም ነገር ይስቅባታል። እባክ ምሳሌ እሷ እኮ ምንም አታውቅም ንጹሕ ልጅ ናት። እንደዚህ የምትጨክንባትም ሰው አይደለችም። ይኸው እግር ስር ወድቄ እየለመንኩ፣ ኧረ ተለመነኝ፣ እረዝና በእናትህ ትለው። ዝም በይ እባክሽ፣ የያዞን ባነ ሁላችሁም የያዞን ባነሽ፣ ዞር በይልኝ። ሁላችሁም አንድ አይነት ናቸው። ምሳሌ ምሳሌ መቀጣጫ ትሆናችኋለች። እኔ ዝና አንድ ሰው ብቻ እንዳልመስላችሁ በማለት ምሳሌ ምንም አታድርጋት፣ እኛ እንፈትሀለን፣ እኛ እንፈትሀለን፣ መድብል እባክህ፣ እባክህ ፈታ በማለት ቅድስትም እየተማ እባክህ፣ ምሳሌ ይልቀቅልን እያለች እንግዲህ እሷም እባክህ ተለመነኝ ብሩክስ፣ ምን አድርጊ ነው የምትኛ አንቺ ቅድስ፣ ብሩክስ እሺ እሱ ፈታሹ ብሩክስ፣ የት ይቅር እባክ፣ እባክ፣ እባክ፣ ምሳሌን እኛ ዝም ስንል እዚህ ስንቆም ምሳሌ ይገሉብናል። ወንድሜስ፣ ወንድሜስ ምሳሌ ስስ እሷ እኮ ፃ ልጅ ናት በማ እሱ ታዩ፣ እሱ ታዩ፣ ጥጋቧ አልበረድ አልበረደለትም ። ሁላችሁም ሊያስጨርሳችሁ ፈልጎ ነው። ስለዚህ ከኔ ጋር ያሉ ቀላ ሰዎች እንዳይመስላችሁ። ቅድስ በቃት ለምኙ ተዩ ይላል ዝና። ይሄ መድብል ተብዬ ገና ጥጋበኛ ትቢተኛ ነው። እናንተ ሁሉ ጠቅላላ ሊያስጨርስ ይፈልጋል። ስለዚህ ትቢተኛ ነው። አሁን እኔ ዝና ለብቻው ነው ብሎ ነው እሱ የሚጎረርብኝ። እኔ ዝና ግን ለብቻ አይደለም፣ በጣም በዙሪያዬ ብዙ ሰዎች አሉ። ስለዚህ በቃ ተይው ቅድስት ጣት ለምኙ። ግን በጣም የሚያሳዝነው ነገር ቤተሰብ በጠቅላላ ሊያስጨርሳችሁ ነው። እኔ ግን አለቀውም እሱ በዛ ላይ ደግሞ መቀጣጫ ይሆናችኋል። እንግዲህ ምሳሌን መቀጣጫ ትሆናችኋለች ከገባችሁ በማለት እንግዲህ ቅድስ በጣም እያለቀሰች ኧረ ተለመነኝ ብትለውም፣ እኔ ወንድሜ ብሩክስ ምን፣ እንዴት ነው ማረግ? ብሩኬ ግዴታ፣ ብሩኬ እኮ መገኘት አለበት። አንቺ ምሳሌ እያልሽ ነው፣ እኔስ ወንድሜስ፣ ብሩክስ ብሩክ ማን ይፈልገው? በማለት እንግዲህ መድብል መልሶላታል። ቅድስ ተረባክ ብላ ብትለምነውም፣ እሱ ብሩኬስ፣ አንቺ ቅድስ ምሳሌ ስትፈልጊ፣ ብሩክስ ወንድሜስ ማን ያፈላልገው ኢየሱስ እንዴት ይሁን በማለት እንግዲህ ያው ዝና ለመፍታት ነበረ እግሩ ላይ ተንበርክካ አንቺ አታለቃቅሽብኝ አንቺ እንባሽ ራሱ የዝሆን እንባ ነው፣ ዞር በይልኝ በማለት ቅድስትን እንግዲህ ይሳለቅባታል ማለት ነው። ዝና ዞሮ ዞሮ እንግዲህ እግሩ ላይ ተደፍታም ተለመነኝ ብትለውም አይ በፍጹም በፍጹም አይቀር ነገር ነው በማለት እንግዲህ ምሳሌን በሕይወት ማግኘት ትፈልጊያለሽ? ቅድስት ትቀልጃለሽ እንዴ በማለት እንግዲህ እኔ ፍችኝ ምሳሌን በሕይወት ማግኘት ከፈለግሽ ፍችኝ እኔን ዝና ይላታል። ምሳሌ ከመሞቷ በፊት ብትፈችኝ ይሻላል እኔ ቅድስት በማለት መድብልም እንግዲህ መድብል መድብል እንግዲህ ቆሟል። ቅድስት ምነካሽ እንዳትፈችው በማለት በጣም ደነገጠች። እሷ ማለት ነው ቅድስት ምሳሌን በህይወት እንድትኖር የምትፈልግ እኮ ነው። ፍቺኝ በማለት ልትፈታው ስትል መድብል እንዳትፈች እያልኩሽ ነው ይላል። ይህ ሴጣን ከዚህ አይወጣም፣ ከዚች ንቅንቅ አይልም፣ እንዳትፈችው በማለት ጥሩ፣ በቃ ጥሩ፣ ችግር የለውም ምሳሌ ትሞታለች። ተጠቅልሎ ይመጣላቸዋል። እኔም አልፈታም እዚው ሞታለሁ። ተይው እንዳትፈቺው በማለት በማለት ቅድስት፣ እንዳትፈቺ እየነገርኩሽ ነው። ለምንድን ነው ማሰሚኝ? በማለት ነግሬሻለሁ። በማለት ይኸውልሽ፣ እኔ ከዚህ ንቅንቅ አይልም። ስለ ብሩክ አንድ ነገር ሳይናገር ከዚህ ንቅንቅ አይልም። ህይወትና ሞት ባንተ እድል ማለት ባንተ ምርጫ ነው። ምሳሌ ተጠቅልላ ሞታ ትመጣላችኋለች። እኔም እዚህ እሞታለሁ ባንተ እጅ ግን በፍጹም በፍጹም ቅድስት፣ ወንድሜስ ብሩክስ ምን አርግ ነው የምትይኝ? ስለ ብሩክ ምንም ሳልሰማ ፍታው ነው እንዴ የምትል? በቃ መድብል ጋሼት እንዳደረግኩት፣ ምን እንዳደረግኩት። እሷ እንዴ ጠፍተዋል። አሁን ምሳሌ ገና ትንሽ ልጅ ናት። ለምንድን ነው ግን ለመከራ የተፈጠረች ልጅ ብትሆንም ምሳሌ ግን ምሳሌ ምንም አትችልም። ምሳሌ እኔ ልቀቅልን ረበናት ብላም እንግዲህ መድብል እየለመነችው ትገኛለች። እሷ ምንም በማታቀው ነገር ለምን በዚህ ውስጥ ገብታ ትቀጣ? ምሳሌ ታሳዝናለች። ህፃን ናት። ብሩኬ እንዴ ጠፍተዋል ጠፍቶ ቀርተዋል። ስለዚህ አሁን እኛ መታደግ ያለብን የምሳሌ ህይወት ነው። ዝና ደግሞ እንግዲህ ሞታ ተጠቅልላ ሬሳዋ ሲመጣላችሁ የዛ ሰዓት እንግዲህ ሁሉም ነገር ከተጠናቀቀ በኋላ የዛ ሰዓት የበለጠ ታያላችሁ። የአንዳንዱ ነገር እኔ አልፈታህም እዚሁ ነው የምትቀር ብለህ ዝተህብኛል። እኔ እዚው ሞታለው፣ ምሳሌ ምዛ ሞታ ሬሳዋ ይመጣላችኋል። ስለዚህ መጨረሻው ምታየት ይሆናል በማለት እንግዲህ ያለው ነገር ተናግሯል ማለት ነው። በጣም ያሳዝናል። ያው ቅድስትም እግሩ ላይ ተንበርክካም ብትለምነው መድብል በፍጹም አይሆንም የብሩኬ ምንም ነገር ሳይናገር እኔ በፍጹም አልፈታውም በማለት አረ ምሳሌ ስትለውም ብሩኬስ ምን ይሆን? ስለዚህ ብሩኬ ወንድሜስ ስለ ብሩኬ ምንም ነገበር ምንም ነገር ሳይነግረን አንድ ነገር እንኳን መፍትሄ ሳይሰጠን ለምንድነው የምፈታው? ከፈታሁት ደግሞ ሁሉም ነገር ያበቃል። እኔ እዚሁ ነው እዚሁ ነው ምጨርሶ፣ በማለት ዝናም እዚሁ ገላ ብለኝ ምን አገባኝ እኔ። ግን ምሳሌ ትመጣለች ብለ በፍጹም እንዳታስብ በማለት እንግዲህ፣ አንዳንዱ ያው ያለው ነገር እንግዲህ ለቅድስትና ለመድብል ዝና ተናግረዋል። መጨረሻው ቤተሰቦች ሰዎች ምን ይሆናል? ሰላማችሁ ይብዛልን፣ ከሰብ አስተያየታችሁ አይለየን። እንግዲህ የዝና መጨረሻ እንግዲህ ምሳሌ መጨረሻ ምን አይሆናል? እንግዲህ ምሳሌ የምታሳዘን በተኛችበት ማን አንስቶ ይዟት እንደጠፋ አይታወቅም። እንግዲህ በጣም እንግዲህ ቅድስት በድንጋጤ ተውጣለች ማለት ነው።